ሰላም ሰላም የቻናላችን ቤተሰቦች፣ ዛሬ በአዲስ ቪዲዮ ተመለሰን አመራት ነው። ይህም ቪዲዮ ላርዝ ነው አይደለም አዲስ ዩኒቨርሲቲ ጥሪ አድርገዋል። ለዚህ ቻናል አዲስ ከሆናችሁ እንደዚህ አይነት ኢንፎርሜሽን እንደዚሁም የተለያዩ ሪሚዲያል ተማሪ ከሆናችሁ ግዴታ ይሄ ቻናል አሁንም በኋላም ሰብስክራይብ ማድረጋችሁ አይቀርም። አሁን ሰብስክራይብ በማድረግ የቻናላችን አባል ሆኑ ማለት ነው። ወደ ገደለውን ንግባ። ዛሬም አዲስ ዩኒቨርሲቲ ጥሪ አድርጓል ማለት ነው። እሱም የቱ ዩኒቨርሲቲ ኖር አናውንስመንት እናደርጋለን ማለት ነው። እሱም ዩኒቨርሲቲ ጎንደር ይባላል ማለት ነው። አይኖ ኖ ብዙ ዩኒቨርሲቲያችሁ ጥሪ ላይ ያደረግ ይችላል ማለት ነው። አንዳንድ የተለያዩ ዩኒቨርሲቲ ከዩኒቨርሲቲዎች ብዙ ጥሪ አይደረግም እያላቸው ነገር ግን ሰሞኑን እንደምታዩ ከትላንት ጀምሮ ዩኒቨርሲቲዎቹ ጥሪ ማድረግ እየጀመሩ ነው ማለት ነው። ዛሬም አዲስ ዩኒቨርሲቲ ጎንደር ዩኒቨርሲቲ ጥሪ አድርጓል ማለት ነው። ምዝገባ የምትሄዱበት ደግሞ ለመመዝገብ ማለት ነው ህዳር 29 እና ህዳር 30 2018 ለመመዝገብ መሄድ አለባቸው ማለት ነው። ዩኒቨርሲቲው አድኖስመንት አድርጓል ማለት ነው። ትምህርት ደግሞ ጀምሮ ታህሳስ አንድ ነው ማለት ነው። ሪሚዲያል ማለት ነው እና ምዝገባ ስትሄዱ ያስፈልገው ነገር ዲቴል ቴሌግራም ቻኔል ላይ አስቀምጥላቸዋለሁ ማለት ነው። ገብታችሁ ጆይን አድርጎና የተለያዩ ኢንፎርሜሽን በየጊዜው ስለ ሪሚዲያል ታገኛላችሁ ማለት ነው። ሪሚዲያል እስክትፈተኑ ድረስ ይሄ ቻናል ለእናንተ ጋይድ ይሆናል ማለት ነው። አሁን ሰብስክራይብ ማድረግ ጆይን ማድረግ ትችላላችሁ ማለት ነው። ሌሎች ዩኒቨርሲቲ በቅርቡ ጥሪ እንደሚያደርጉ አይ ሆፕ ትልቅ ተስፋ ላይ ማለት ነው። እናም ግን እስከዚያ ድረስ ዩኒቨርሲቲያችሁ ጥሪም እስኪያደርግ ድረስ፣ ወይም ጥሪም ካደረጋችሁ ትምህርት እስኪጀመሩ ድረስ፣ ትምህርትም ከጀመራችሁ በኋላ እስከ ሪሚዲያል ጋይድ የሚያደርጋችሁ አንድ የፕራይቬት ክላስ ጆይን ማድረግ ከፈለጋችሁ አሁን ጆይን ማድረግ ትችላላችሁ። ሁለት ዙርን ያለን ፣ አንደኛ ዙሩ ለ21 ቀን ብቻ ነው የሚቆየው ማለት ነው። ይሄ የ21 ቀን ሙሉ የሪሚዲያል ተማሪዎችን ለናቹራልም ለሶሻልም እንዴት ሁሉንም ትምህርት ማጥናት እንዳለባቸው ለሁሉም ቪዲዮ ዲቴይል የሆነ እንትን እንሰጣለን ቪዲዮ እንሰራለን ማለት ነው። የተለያዩ ሾርት ኖቶች ሁሉም፣ ለምሳሌ አስር ዩኒት ባዮሎጂካል ለ10 ሾርት ኖት፣ እንደዚሁም ሾርት ኖትን ብቻ አይደለም ለሁሉም ኩዌሽኖችን ሂስትሪም ከሆነ ሾርት ኖቶች የተለያዩ። ይሄ ለ21 ቀኑ ቻሌንጅ ጋይድ ነው። ቲዩቶሪያል ሳይሆን ጋይድ ነው ማለት ሙሉ በቃ መንገዱን እናሳያችኋለን። ሾርት ኖቶች እንደ ማውጣት እንዳለባችሁ የአጠናን ስልቶችን ሁሉንም ካስረዳናችሁ በኋላ ሁለተኛ ዙር ላይ ደግሞ ሞጁሎችን ኩዌሽን መስራት እንጀምራለን ማለት ነው። ኩዌሽን ድቅድቅ አድርገን እንሰራለን። አንደኛ ዙር ጆይን ያደረገ ሰው ሁለተኛ ዙርን ትልቅ ዲስካውንት ይኖራል። ምዝገባው ለትንሽ ተማሪ ብቻ ስለሆነ እንዳያልፋችሁ ማለት ነው። ጆይን ማድረግ ትችላላችሁ። ብሩም ተመጣጣኝ ለሁሉም ተማሪ የሚሆን ነው ማለት ነው። እኔን ማናገር ከፈለጋችሁ በቴሌግራምም በቅጥታ መስመር ማናገር ትችሉኛላችሁ። ይሄ ቁጥሩ የቴሌግራም የኮሉም በቅጥታ መስመር ለመደወል ይሄን ይመስላል ማለት ነው። ይሄን እድል እንዳታሳለፉ ለትንሽ ቀናት ነው ምዝገባው የሚቆየው ማለት ነው።